የብርሃን መግቢያውን ከዘጉ በኋላ የመጀመሪያውን ደቂቃ በታላቅ ፍርሃት ነበር ያሳለፍኩት። ሌሊቱን በሙሉ እዚያ በመተው ጠዋት ላይ በሕይወት መኖሬን ለማረጋገጥ ተመልሰው መጡ። ብርሃን ሳይ ለመትረፌ፣ በሕይወት ለመኖሬ ተስፋን ፈነጠቀልኝ። ምርመራው ገና አላለቀም ነበር። በኋላም ፖሊሶቹ ወደ አንዲት ጠባብ ክፍል በር በመውሰድ አንድ በጣም የሚወድህና ሊያይህ የሚፈልግ ሰው አለ አሉኝ። ማን ነው እሱ? በማለት ጠየኳቸው። ከቤተሰቡ ቼ መካከል አንዱ ሊያየኝ ወይም ሊያስፈታኝ የመጣ ወዳጄ ሊሆን እንደሚችል አሰብኩኝ። አንተ አታውቀውም እርሱ ግን ያውቀሃል በማለት መለሱልኝ። የክፍሉን በር ሲከፍቱት ትልቅ ውሻ አየሁኝ። በክፍሉ ውስጥ ሌላ ማንም አልነበረም። ሁለት ሰዎች እኔን ወደ ውስጥ ገፍትረው በማስገባት በሩን ዘግተውብኝ ሄዱ። ይህ ልቤ የጮኸበት የመጀመሪያው ጊዜ ነበር። በልቤ ውስጥ ወደ ፈጣሬ ጮኩኝ። አንተ አባቴ ነህ፣ አምላኬ ነህ፣ አንተ ትጠብቀኛለህ። በእነዚህ ክፉዎች እጅ እንዴት ትተውኛለህ? እነዚህ ሰዎች ምን ሊያደርጉብኝ እየሞከሩ እንደሆነ አላውቅም፣ ነገር ግን አንተ ከእኔ ጋር እንደምትሆን አውቃለሁ። አንድ ቀንም አይሃለሁ፣ ከአንተም ጋር እገናኛለሁ እያልኩ እጠይቀው ነበር። ወደ ባዶ ክፍሉ መሀል ላይ በመሄድ እግሬን በማጠላለፍ ቀስ ብዬ ወለሉ ላይ ተቀመጥኩኝ። ውሻው በመምጣት ከፊት ለፊቴ ተቀመጠ። ይህ ውሻ ትክ ብሎ ሲመለከተኝ ደቂቃዎች አለፉ። ዓይኖቹ በተደጋ ጋሚ ከላይ ወደታች ታች ሲንቀሳቀሱ እመለከት ነበር። ገና ወዳላወቅኩት አምላክ በልቤ ውስጥ መጸለይ ጀመርኩኝ። የሆነ ነገር ሊበላ እንዳለ እንስሳ ውሻው በመነሳት ዙሪያዬን ይዞር ጀመር። በጣም ደክሞኝ ነበር። እርሱ እዚያ በተቀመጠ ጊዜ ወዳው እንቅልፍ ይዞኝ ሄደ። ስነቃ ውሻው በቤት ጥግ ላይ ነበር። ደህና አደርክ እንደማለት ወደ እኔ እየሮጠ መጣ። ፖሊሶቹ በሩን ሲከፍቱ ውሻው ከአጠገቤ ተቀምጦ ስጸልይ ተመለከቱኝ። ከመካከላቸው አንዱ ይህ ሰውዬ ሰው መሆኑን ማመን አልችልም፣ ዲያቢሎስ ነው፣ ሰይጣን ነው። ሌላኛው ደግሞ እኔ እንደዚያ አላምንም፣ ከዚህ ሰውዬ በስተጀርባ ቆሞ እየጠበቀ ያለ የማይታይ ኃይል አለ በማለት መለሰለት። የሆነ ሰው ጥበቃ ሲያደርግልኝ ነበር። ክፍሌን ይጋራ የነበረው ሰው ለምንድን ነው ይህንን ሰው የምታሰቃዩት? በማለት አንዱን ፖሊስ ጠይቆት ነበር። እስልምናን ክዶ ክርስትናን የተቀበለ ስለሆነ ነው በማለት መለሰለት። ያም የክፍል ተጋሪ ቁጣ እንዲነድበት አደረጉት። ወደ ክፍሉ ተመልሼ በገባሁ ጊዜ ሊገድለኝ ዝግጁ ነበር። እንዲህም ብዬ ራሴን ጠየቁት፣ ምንድነው እየሆነ ያለው? ምንስ አይነት ኃይል ነው እየጠበቀኝ ያለው? በወቅቱ መልሱ ምን እንደሆነ ሆነ አላውቅም ነበር። ከጥቂት ጊዜ በኋላ የእኔ የዝውውር ወረቀት መጣ በደቡባዊ ካይሮ ወደሚገኝ መደበኛ ወህኒ ቤት ተወሰድኩኝ። በዚህ ጊዜ መርማሪዎቼ የሰው ፍጥረቶች መሆናቸውን ማመን ከብዶኝ ነበር። እስልምናን ስለተጠራጠርኩኝ ብቻ ነበር የተያዝኩ። ከአስራ አምስት ቀን በኋላ ከእስር እንድፈታ ተደረግኩኝ። በኋላም ፖሊስ ለአባቴ የሚከተለውን ሪፖርት ሰጠ። ልጅህ እስልምናን መልቀቁን የሚገልጽ የፋክስ መልእክት ከአል አዝሃ ባህር ዩኒቨርሲቲ ደርሶን ነበር። ነገር ግን ከአስራ አምስት ቀናት ምርምራ በኋላ ይህንን የሚደግፍ ምንም ማስረጃ አላገኝንም። አባቴ ይህንን በመስማት እፎይታ ተሰማው። ከወንድሞቼና እህቶቼ መካከል በዩኒቨርሲቲው እስልምናን ያጠናሁት እኔ ብቻ ስለሆንክ እርሱ በእኔ ይኮራ ነበር። እኔ እስልምናን እንደምለቅ በፍጹም አስቦ ስለማያውቅ በዩኒቨርሲቲ ውስጥ ያሉት ሰዎች በእኔ ምሁርነት እንደሚቀኑ በማሰብ ሁኔታውን ሁሉ ከዚያ ጋር አያያዘ። ቴ በእርሱ ፋብሪካ ውስጥ የሽያጭ ኃላፊ ሆኖ ወዲያውኑ ስራ እንድጀምር ጠየቀኝ። የቆዳ ጃኬቶችና የወንዶችን እንዲሁም የሴቶችን ልብስ የሚያመርት የተሳካለት ንግድ ነበረው። ለአንድ ዓመት ምንም እምነት ሳይኖረኝ አሳለፍኩኝ። እምነት በመካከለኛው ምስራቅ ሰው ስጋና ደም ውስጥ የሰረጸ ነገር ነው። አምላኩን ሳያውቅ መኖር አይታየውም። ዓመቱን በሙሉ በመንፈሴ ውስጥ የነበረውን ህመም ውጫዊው አካሌ ይገልጠው ነበር። የሚያስፈልገኝ ቁሳዊ ነገር ሁሉ ቢኖረኝም ወይም የእውነተኛውን አምላክ ማንነት ለማወቅ ያለ እረፍት አስብ ስለነበር አካሌ በመድከም እጅግ ዝሎ ነበር። በማያቋረጥ የራስ ምታት እሰቃይ ነበር። ዘመዳችን ወደ ነበረ አንድ ዶክተር ዘንድ ሄጄ አእምሮዬን ቢመረምረኝም ነገር ግን ምንም ችግር ሊያገኝብኝ አልቻለም ነበር። ሊረዱኝ የሚችሉ የተወሰኑ የሚዋጡ መድኃኒቶችን አዘዘልኝ። የራስ ምታቱ ቶሎ እንደሚለቀኝ ስላሰብኩኝ አነስተኛ መጠን ያላቸውን መድኃኒቶች ለመግዛት በሳምንት አንድ ጊዜ ወይንም ሁለት ጊዜ ቅርበት ወዳለበት መድኃኒት መደብር መሄድ ጀመርኩኝ። የተወሰኑ ጊዜ ከተመላለስኩኝ በኋላ ፋርማሲስቷ በሕይወት ውስጥ ምን እየሆነ ነው? በማለት ጠየቀችኝ። ምንም ነገር እየሆነ አይደለም፣ ችግሬ አንድና አንድ ነው፣ እርሱም ያለ አምላክ መኖሬ ነው። አምላኬ ማን እንደሆነ አላውቅም፣ እኔም እነሆ አጽናፈ ዓለሙን የፈጠረውን ማን እንደሆነ አላውቅም በማለት መለስኩላት። እሷም ነገር ግን አንተኮ በጣም በተከበረ ኢስላማዊ ዩኒቨርሲቲ ፕሮፌሰር ነበር ቤተሰብ ዓለም ህብረተሰብ ውስጥ በጣም የተከበረ ነው በማለት መለሰችልኝ። ልክ ነሽ፣ እሱስ እውነት ነው በማለት መለስኩላት። ነገር ግን በአስተምሯቸው ውስጥ ስህተትን አገኘሁበት። ቤቴና ቤተሰቦቼ በእውነት መሰረት ላይ እንደተመሰረቱ ከእንግዲህ በኋላ ማሰብ አልችልም። በልቤ ውስጥ ያለውን ባዶነት እንዴት አድርጌ ነው መሙላት የምችለው? እባክሽ እርጅኝ በማለት ጠየኳት። እሺ ዛሬ እነዚህን ክኒኖች፣ ይህንን መጽሐፍ ቅዱስን እሰጥሃለሁ። ከዚህ መጽሐፍ የሆነ ነገር ከማንበብህ በፊት ምንም መድኃኒት እንደማትውጥ እባክህ ቃል ግባልኝ፣ አለችኝ። መጽሐፍ ቅዱስን ወደ ቤቴ በመውሰድ በግምት አንድ ቦታ ላይ ከፈትኩኝ። አይኖቼ ማቴዎስ ወንጌል ምዕራፍ አምስት ቁጥር 34 ላይ አረፉ። አይን ስለ አይን ጥርስም ስለ ጥርስ እንደተባለ ሰምታችኋል። እኔ ግን እላችኋለሁ ክፉውን አትቃወሙ። ዳሩ ግን ቀኝ ጉንጭህን በጥፊ ለሚመታህ ሁለተኛውን ደግሞ አዙርለት የሚለው ቃል ተገጣጠምኩኝ። ሰውነቴ በሙሉ መንቀጥቀጥ ጀመረ። ቁርአንን ዕድሜን በሙሉ ሳጠናው ነበር። ነገር ግን እንዲህ ያሉ ኃይል ያላቸውን ቃላት አንድም እንኳን አይኖቼ አይተው አያውቁ። ከጌታ ኢየሱስ ክርስቶስ ጋር ፊት ለፊት የተገናኘው ነበር እየመሰለኝ ከጊዜ መዘውርጭ ሆንኩኝ። ከኮረብታው በላይ ባለ ደመና ላይ ተቀምጬ፣ የአጽናፈ ዓለም ታላቁ መምህር ከፊት ለፊቴ በመሆን ስለ ሰማይ ምስጢርና ስለ እግዚአብሔር ልብ እየነገረኝ እንደሆነ ተሰማኝ። መጽሐፍ ቅዱስን በቀላሉ ለአመታት ካጠናሁት ከቁርአን ጋር ማነጻጸር እችል ስለነበር እውነተኛው አምላክ እንደተገናኘሁት ጥርጥር አልነበረኝም። በቀጣዩ ቀን የመጀመሪያ ሰዓታት ላይ አሁንም ድረስ ሳነብ ነበር። አመሻሽ አካባቢ ላይም ልቤን ለኢየሱስ ክርስቶስ ሰጠሁት። ኢየሱስ ክርስቶስን መቀበሌን ለፋርማሲስቷና ለባለቤቷ ብቻ ነበር የተናገርኩት። ነገር ግን በግብፅ አንድ ሰው እስልምናን ከተወ ክርስቲያን እንደሆነ ስለሚታሰብ መገደል አለበት ይባል ነበር። በዚህ ምክንያት አክራሪዎች ሸምቀው እንዲጠብቁኝና እንዲገድሉ ሁለት ሰዎች ልከውብኝ ነበር። ይህም የሆነው ጓደኛዬ ጋር ቆይቼ ወደ ቤቴ ስመለስ ቤቴ አካባቢ ስደርስ ሁለት ሰዎች መንገድ ላይ ቆመው አየሁኝ። ገበያተኞች እንደሆኑ አስቤ ነበር። ጉዳት ያደርሱብኛል ብዬ በፍጹም አልጠረጠርኩም ነበር። ሳንጃን በመምዘዝ እኔን ለመውጋት መሰንዘር ጀመሩ። ምንም መሳሪያ አልያዝኩኝም ነበር፣ በእጄም ራሴን መከላከል ጀመርኩኝ። ሳንጃዎቹ በተደጋጋሚ እኔ ላይ በማረፍ ደረቴን ቆራረጡኝ። ሌሎች ሰዎች በመንገድ ላይ ነበሩ፣ ነገር ግን ይረዳኝ አልነበረም። መሬት ላይ ወድቄ እንደ ኳስ እየተንከባለልኩኝ ራሴን ለመከላከል ስጥር ነበር። ብዙ ደም ስለፈሰሰኝ ራሴን እየሳትኩ መጣው። ሁለት ፖሊሶች በሞተር ሳይክል ደርሰው አጥቂዎቼ ሮጠው እስኪሸሹ ድረስ ምንም ተስፋ አልነበረኝም። ወደ ሆስፒታል ተወስጄ እርዳታ ተደረገልኝ። ሆስፒታል እያለሁ ለምን ጥቃት እንደተፈጸመብኝ ፖሊስ ጠይቆኝ እንደማላውቅ ተናገርኩኝ። አሁንም አባቴ እን ሁሴኒ እስልምናን መተዌን የሚያሳዩ ማስረጃዎችን መካዱን ቀጥሏል። ይህንን ማሰብ እጅግ ተስኖት ነበር። ለአባቴ መስራቴን ቀጥያለሁኝ። ስለ አዲሱ እምነቴም መናገር አልፈለግኩም ነበር። የንግድ እድሎችን እንድቃኝለት ወደ ደቡብ አፍሪካ ልኮኝ ነበር። እዚያም ሳለሁኝ ከህንድ ከመጣ ክርስቲያን ቤተሰብ ጋር ሶስት ቀናትን አሳለፍኩኝ። ስንለያይ አነስተኛ የአንገት ማህተብ መስቀል ሰጥተውኝ ነበር። ይህች ትንሽ መስቀል በህይወቴ የአቅጣጫ ለውጥ ምልክት ሆነችኝ። አንድ ሳምንት ትንሽ ካለፈ በኋላ አባቴ በአንገቴ ላይ ያለውን መስቀል አስተዋለ። በጣም ተናደደ። ለምንድን ነው ይህንን መስቀል እያደረግከው? በማለት ጠየቀኝ። ምላሴ የሚከተሉትን ቃላት በራሱ ጊዜ የተናገረ ይመስል ነበር። አባዬ፣ ይህ ክር አይደለም፣ ይህ መስቀል ነው ለእኔ ላንተ፣ ለሁሉም ሰው በእንዲህ አይነት ሁኔታ በመስቀል ላይ የሞተውን ኢየሱስ ክርስቶስን እየወክላል። ኢየሱስ ክርስቶስን ተቀብየዋለው።

አልኩት። አባቴ ራሱን ስቶ ወደቀ። ወንድሞቼ በፍጥነት የደረሱለት ሲሆን እናቴ በፍርሃት ታለቅስ ነበር። የአባቴን ፊት በውሃ ሲያጥቡት አብሬ ቁሜ እመለከት ነበርኩ። ሲነቃም አምርሮ ተቆጥቶ ስለነበር መናገር እንኳን ተስኖታል። ነገር ግን ዝም ብሎ ወደ እኔ ጣቱን ቀስሮ ያመለክት ነበር። በታላቅ ቁጣ በተሞላ ድምፅ ልጅሽ ሃይማኖቱን ለውጧል፣ ዛሬ እርሱን መግደል አለብኝ በማለት አምባረቀ። አባቴ በሚሄድበት ቦታ ሁ ሽጉጥ ይዞ ይንቀሳቀስ ነበር። ሽጉጡን በማውጣት አነጣጥረብኝ። መንገዱን ይዤ ወደ ታች መሮጥ ጀመርኩኝ። ጥግ ይዤም ሳለሁኝ ጥይቶቹ እያፏጩ በአናቴ ላይ ሲያልፉ እሰማ ነበር። ሕይወቴን ለማትረፍ መሮጤን ቀጠልኩኝ ወደ እህቴ ቤት ሮጬ ደረስኩኝ። እህቴ በአባቴ ቤት የሚገኙትን ልብሶችን፣ ፓስፖርቶችን፣ ሌሎች ዶክመንቶችን በማምጣት እንድትተባበረኝ ጠየቅኳት። የተፈጠረውን ነገር ማወቅ ስለፈለገች ጠየቀችኝ። እኔም አባዬ ሊገድለኝ ይፈልጋል በማለት ነገርኳት። ለምን እንደሆነም ጠየቀችኝ። እኔም አላውቅም፣ እርሱን አባቴን ጠይቂው በማለት መለስኩላት። ስሮጥ ሳለሁ ውዴት እንደሆነ አባቴ በትክክል አውቋል። ምክንያቱም እኔና እህቴ እንቀራረብ ነበር ቤቷም ደግሞ ቅርብ ስለነበር አባቴ ወደ እህቴ ቤት መጣ። እኔና እህቴም ስንነጋገር ደረሰ። እምባው በፊቱ ላይ እየፈሰሰ በሩን መደብደብ ጀመረ። እንዲህ ሚል ነበር ልጄ እባክሽ በሩን ክፈቺ። ከዚያም እንዲህ እያለ ጮኸ፣ ወንድምሽ ሃይማኖቱን ቀይሯል፣ እስልምናን ትቷል፣ አሁን እርሱን መግደል አለብኝ ይላል። እህቴ በሩን በመክፈት ልታረጋጋው ሞከረች። አባዬ እዚህ የለም፣ ምናልባት ወደ ሌላ ቦታ ሄዶ ሊሆን ይችላል ለምን ወደ ቤትህ ሄደህ አታርፍም? ከዚያም እንደ ቤተሰብ ስለ ጉዳዩ ልናወራ እንችላለን አለችው። እህቴ ራርታልኝ፣ ከወላጆቼ ቤት ቁሳቁሶችን ሰብስባ አመጣችልኝ። እርሷና እናቴ የተወሰነ ገንዘብ ስለሰጡኝ አመሻሽ ላይ መኪናዬ ውስጥ ገብቼ ሽሽት ወጣው። አባቴ ሽጉጥ ከመዘዘብኝ በኋላ የትውልድ ሀገሬን ጥዬ እኮበለልኩኝ። ወደ ደቡብ አፍሪካ መሄድ እንዳለብኝ ጌታ ኢየሱስ ክርስቶስ አመልክቶኝ ነበር። እዚያም ሳለሁ አሮጌ በሆነው ሙስሊም ማን ነቴ ላይ ድልን መቀዳጀት እችል ዘንድ እውነተኛ ወንድሞችንና እህቶችንም ላከልኝ። በኢየሱስ ክርስቶስ የተፈጠረውን በውስጤ ያለውን አዲሱን ሰው መለማመድ ጀመርኩኝ። አንድ ቀን ጆሐንስበርግ ከተማ ውስጥ ይኖር ከነበረ አብዱል ቃድር የሚባል ሙስሊም ጋር ለክርክር መድረክ እንዲዘጋጅ አደረግን። ሆቴል ውስጥ የተገናኘን ሲሆን ወደ ሁለት መቶ ሀምሳ የሚሆኑ ሙስሊሞች ተገኝተው ነበር። ይህ የሆነው ለሃይማኖት ቅድሚያ በሚሰጥበት በረመዳን ወር ውስጥ ነበር። አንድ ሙስሊም ሰው ትልቅ ቢላዋ እያወዛወዘ እንዲህ በማለት እየጮኸ ወደ አዳራሹ በሩጫ መጣ። ግብጻዊው ከሃዲ ወዴት ነው? በዚህ ምሽት ገድዬው ደሙን እጠጣዋለሁ በማለት ህዝቡን በማለፍ ቢላዋውን ይዞ ወደ እኔ መጣ። ምንም ጥቃት ሳያደርስብኝ ታዳሚዎቹ ከሆቴሎች ወርውረው አስወጡት። ከእኔ ጋር ሲነጋገር የነበረውን ሙስሊም መሪ እንዲህ አሉት፣ እኛ እስልምናን በመተው ኢየሱስ ክርስቶስን ልንቀበል ነው። እግዚአብሔር ይህንን ሰው ታድጎታል። እርሱም እውነተኛውን አምላክ ኢየሱስ ክርስቶስን እያገለገለ ነው አሉ። በዚህ ጊዜ ህዝቡ በቁጣ ተሞልቶ ነበር። እነዚህ ያስጣሉኝ ሰዎች ከሌላ ጥቃት ለመጠበቅ ከበቡኝ። ልክ ከሆቴሉ ሮጬ ስወጣ! እኔን በትከሻ ላይ ተሸክመው ወደ ላይ አነሱኝ። ወደ ኢየሱስ ክርስቶስ ከመጣሁበት ጊዜ ጀምሮ በእስልምና ውስጥ ላሉት ሙስሊሞች ልቤ ማልቀሱን አላቆምም። በወንጌል ነፃ ልናወጣቸው ይገባል እያልኩ ቀን ከሌሊት በደቡብ አፍሪካ መስበክ ማገልገል ይዣለው። ሙስሊሞች በእግዚአብሔር ፍቅር እንወዳቸዋለን። እግዚአብሔር ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዲጠፋ አይፈልግም። ኢየሱስ ክርስቶስን ከአመንኩኝ አስር ዓመታት አለፉ። እርሱ ወደ ራሱ ጠርቶኝ ከእርሱ ጋር እንድኖር እድል ሰጠኝ። እርሱን በማመን በአገልግሎት መከራ መስቀሉን ተሸክሜ እየኖርኩኝ እገኛለው። ዶክተር ማርክ ገብርኤል የድሮው ግብፃዊ ሙስጠፋ ነኝ። ይህንን አስደናቂ ምስክርነት የምትሰሙ የንጋት ኮከብ ሚዲያ ቤተሰቦች ቻናላችንን ሰብስክራይብ በማድረግ የሚለቀቁ መረጃዎች ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ቤተሰብ እንድትሆኑ እንዲሁም ደግሞ በዚህ ቻናል ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ ከታች በተቀመጠው አድራሻ መደወል የምትችሉ መሆኑን እያሳወቅ የምሰናበታል።